ሰላም ሰላም፣ ጤና ይስጥልኝ የእግር ኳስ ቤተሰቦች፣ ዛሬም የተለያዩ እግር ኳሳዊ የዝውውር መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ብዙ ምንላቸዋል። ማርቲን ዙቢመንዲ ከሪያል ሶሴዳድ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን ለማድረግ ለንደን ተገኝቷል። ይህ ተጫዋች ባለቀ ሰዓት በሪያል ማ እየተፈለገ እንደነበር እናስታውሳለን። ነገር ግን አርሰናል አምና ሚኬል ሜሪኖን ሲያስፈርሙ ከሪያል ሶሲዳድ ከዙቢ መንዲም ጋር የተወሰነ ግንኙነት አድርገው እንደነበር ና ከአርቴታም ጋር የስልክ ልውውጦች እንደነበሩ ይታወሳል። ከዛም ቀጥሎ ሊቨርፑል ይህን ተጫዋች ለማግኘት አምና ቢጥርም ተጫዋቹ ከአርሰናል ውጪ መግባት ስላልፈለገ ብቻ በነበረበት በሪያል ሶሲዳድ ለአንድ አመት ቆይቶ በመጨረሻም ከአርሰናል ጋር ተስማምቶ፣ ክለብ ከክለብ ጋር ተስማምተው ሁሉም ነገር አልቆ የህክምና ምርመራውን ለማድረግ ለንደን ተገኝቷል። ማርቲን ዙቢመንዲ በሚቀጥሉት ዓመታት የአርሰናልን የመድፈኞቹን የመሃል ሜዳ ይዘውራሉ ተብለው ከተጠበቁ ተጫዋቾች መካከል አንዱ እንደሆነ ተገልጿል። የመርሲሳይዱ ክለብ ሊቨርፑል የጃሬድ ኮንሳን ዝውውር ከጨረሰ በኋላ ማርክ ሎይሂን ከክሪስታል ፓላስ ለማስፈረም እንደሚሰራ እየተገለጸ ይገኛል። ማርክ ሎይሂ በእንግሊዝ ፕሪሚየር ሊግ ከሚገኙ ጥሩ ልምድ ካላቸው በጣም ድንቅ የመሃል ተከላካዮች መካከል አንዱ እንደሆነ እናውቃለን። በብዙም የእንግሊዝም የአውሮፓ ክለቦች እየታደነ የሚገኝ አይነት ተጫዋች ነው። ይህን ተጫዋች ለማግኘትም ሊቨርፑል ብዙ ስራዎች ይጠብቁታል። ነገር ግን ተጫዋቹን ለማስፈረም ብዙ ይሰራል ተብሎ ይጠበቃል። ይህም ተጫዋች ወደ ሊቨርፑል ለማቅናት የዛን ያህል አስቸጋሪ ሊሆን ይችላል ተብሎ አይጠበቅም። ምናልባትም እናት ክለቡ ክሪስታል ፓላስ ምን ያህል ዋጋ ይጠይቃል የሚለው አነጋጋሪ ነው። ከዛ በተረፈ ይህን ተጫዋች ለማግኘት ሊቨርፑል እስከ መጨረሻው ቀን ድረስ ሊሰራ እንደሚችል መረጃዎቹ እየወጡ ይገኛል። ፍሎሪያን ዊርትስ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ በትናንትናው ዕለት የሕክምና ምርመራውን እያደረገ እንደነበር ገልጬላችሁ እንደነበር ይታወሳል። ዛሬ ደግሞ በወጡ መረጃዎች መሰረት ይህ ተጫዋች የሕክምና ምርመራውን አልፎ በሊቨርፑል ቤት የሚያቆየውን ኮንትራት መፈራረም ብቻ ቀርቶታል ማለት ነው። ወደ ሚቀጥሉት ዜናዎች እናልፋለን። ቪክቶር ግዮኬረስ ከተለያዩ የአውሮፓ ክለቦች የእናስፈርምህ ጥያቄዎች እየጎረፉለት ቢገኙም ይህ ተጫዋች ለአርሰናል ያለውን ታማኝነት እያሳየ ይገኛል። ይህ ተጫዋች ለአርሰናል እና ለሚካኤል አርቴታ ቡድን ለመጫወት ያለውን ፍላጎት አጽንኦት ሰጥቶ እየተናገረ ይገኛል። ከዛም በተረፈ አርሰናልን እስከ መጨረሻው ቀን ለመጠበቅ የወሰነ ይመስላል። ጁቬንቱስ የናስፈርመል ጥያቄ ቢያቀርብለትም የተጫዋች ወደ አርሰናል ብቻ መሄድ መፈለጉን ተከትሎ እስካሁን የጁቬንቱስን ጥያቄ ውድቅ ማድረጉ ይታወቃል። እንዲሁም ደግሞ ማንቸስተር ዩናይትድም እየጠየቀው እንደነበር እናስታውሳለን። ያንንም የዝውውሩ ጥያቄ ብሪች አድርጎታል ወይም ደግሞ ከልክሏል። ወደ ማንቸስተር ዩናይትድም እንደማይሄድ አስታውቋል። ሰው አርሰናልስ ይህን ተጫዋች ለማስፈረም ምን ያህል ስራዎችን ይሰራል ወይስ ደግሞ ቤንጃሚን ሴስኮን ለማስፈረም ብቻ ስራዎችን ይሰራል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ለተጫዋቹ እድገት እንዲሁም ደግሞ ለአንዳንድ ነገሮች ይህ ተጫዋች የትኛው ክለብ የተሻለ የሆንነታል ብላችሁ ታምናላችሁ? ኮሜንት ላይ አስቀምጡ። እንግሊዛዊው ሁለገቡ የማንቸስተር ዩናይትዱ አጥቂ ማርከስ ራሽፎርድ ከባርሴሎና ጋር የነበረው ግንኙነት ወይም ደግሞ ባርሴሎና ለመግባት የነበረው ተስፋ ሙሉ ለሙሉ ያበቃለት ይመስላል። ባርሴሎና ከኒኮ ዊሊያምስ ጋር ሙሉ ለሙሉ ከስምምነት መድረሱን ተከትሎ ተጫዋቹ በማንቸስተር ዩናይትድ ቤት ይቆያል ወይም ደግሞ ወደ ጣሊያን አሊያም ደግሞ ወደ ሳውዲ ክለቦች ሄዶ ይጫወታል እንጂ በባርሴሎና ቤት ሊያደርግ የነበረው የዝውውር ሁኔታዎች ሙሉ ለሙሉ አሁን ባለው ሁኔታ መቋረጡ ተገልጿል። ግብ ጠባቂን በማደም ላይ የሚገኘው ማንቸስተር ዩናይትድ የአስቶንቪላውን የዓለም ዋንጫ አሸናፊ አርጀንቲናዊውን ኤሚሊያኖ ማርቲኔዝን ለማ ለማስፈረም ጥያቄዎችን እንዳቀረበ ተገልጿል። ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድ ለመቀላቀል ችግር የለበትም። ነገር ግን ሁሉም ነገር በማንቸስተር ዩናይትድ እና በአስቶን ቪላ ላይ ይወሰናል ማለት ነው። የዛሬ የነበሩን ስፖርታዊ ዜናዎች እነዚህን ይመስሉ ነበር። በሚቀጥሉት ቀናት በሌሎች ዜናዎች እስከምንገናኝ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። መልካም ጊዜ